ና እና በሱቅ ይላል፣ ዋልማርት መሸጥ የለበትም ይላል። ችግር ከሙስሊሞች ሳይሆን ከአክራሪ ሙስሊሞች ነው። ከሙስሊሞች ነው ብለም ካሰብክን በአናት ተዘግዘግ። እኔ ክርስቲያን ምን አባት ታመጥብኛለህ? ምንም እኳ ታመጥ ቅሰና። ገና ይህንን ቅዱስ ምንድን የምትለውን አምጥቼ አራጅነትን አንቀጽ አንቀጽ አሳይላለሁ እያነበብኩ አራጅ እንደሆንክ የአንተ መሐመድ የጻፈውን አሳያለሁ። እኔ አይደለሁም ነጮች አሁን እየወጣ በናሽናል ቲቪ እየታየ ነው። ራሳቸው ሙስሊሞች እያጋለጡት ነው አንፈልገውም እያሉ። ስለዚህ እዚህ ጋር መጠህ የእስላም ጥላቻ እኔ የስላም ጥላቻ የለብኝ፣ ለምንም ይኖርብኝ። እኔ እኮ ከእስላሞች ጋር ያደግኩት ሞጣ። እኔ እየተቃወምኩ ያሉት ያለሁት አረብ ኤምሬት ያባረራቸውን የኢትዮጵያ እስላሞች፣ ያባረሯቸውን ሳውዲ አረቢያ ያባረሯቸው፣ አሁን ኢትዮጵያም አሉ እዚህም አሉ። ሴላቸው አንድ ነው። ግብፅ አሉ። ግብፅ ኢትዮጵያን ካላጠፋች አትኖርም። የሙስሊም ብራዘሩ ድኮ አቀንቃኞች ኦሮሚያ ውስጥ አሉ ክርስቲያንን ኦርቶዶክስን የሚያርዱ ማለት በስትሩዝ ፓክቱን ነው የምነጋገሩ። ስለዚህ ፈረንሳይ በሁለት ሺህ አራት ብቻ አንድ ሺህ አምስት መቶ ሰባ ጥቃቶችን ወይም አደጋዎችን አስመዝግባለች። አንድ መቶ ስድስት የሚገርማችሁ የአካል ጥቃትን ጨምሮ አንድ መቶ ስድስት በከባድ ጉዳት የደረሰባቸው በማን በሙስሊም ብራዘርሁድ በሸሪያ ሎው የሚገዙ በአልቃይዳዎች በሐማሶች አስተሳሰብ። አምስት መቶ አስራ ስምንቱ ከፍልስጤም አክራሪዎች ጋር የተያያዘ እና ከሙስሊም ብራዘርሁድ ጋር ተያይዞ በእነሱ የሚመራ ነው። ፓሪስስ ሶስት መቶ ሰባ ዘጠኝ ኬዞችን አጣርታ ወደ ህግ አቅርባለች። አለም ማዕከፍ ዜና እኮ ስለማታነቡ ነው። ሂዱና አንብቡ። ኢንተርናሽናል ማጋዚን ጋር መች ታነባላችሁ? ቀሚስን ለብሳ ቀጫትን እየቀበ የመጣ ድቤን ከመምታቶች መች ታነባለህ አንተ ራሱ ስላምትባል፣ እነዚህ አክራሪዎች ደንቆሮች ናቸው ነው የምላቸው እኮ። ሙስሊሞች እናንተን አይወክሉም፣ ባይዘወይ፣ በፍጹም ትክክለኛውን ኢስላም አይወክሉም። እነዚህ ራሱ እኮ እየታገላቸው እኮ ነው እስላሙን እነዚህን እየታገላቸው ነው። በትምህርት ቤቶች ሳይቀር የተፈጸሙ ወንጀሎች ናቸው። አንድ መቶ ዘጠና ሁለቱ ደግሞ አንቲሴሜቲክ ኮምፕላይንት ናቸው። ስንቱ መቶ ዘጠና ሁለቱ በአንቲሴሜቲክ ነው የተመዘገቡት። ዘጠና ሁለት ፐርሰንት የአይሁድ ወይም የጁውሽ ህጻናት ለአዳጋ የተጋለጡ ናቸው። ስልሳ አንድ ፐርሰንት የጂውሽ ተማሪዎች ለደህንነታቸው ስለዘጉ ስለሰኩ ይቅርታ፣ ከመንግስት ትምህርት ቤቶች ወደ ግል እንዲዞሩ ተደርገዋል። ስ ፖለቲክስ፣ ቴልሚ ፖለቲክስ ይላልን። ፖለቲካው እኮ ሸሪያ አለምን እየያዘ ነው፣ አንተ ደንቆሮ። ስ ፖለቲክስ እያጋለጥኩ እኮ ነው። ፖለቲካ ነገረኝ ይለኛል። ምንድን ነው እየነገርኩ ያለው? አንተ ማይ ይሄ እኮ ፖለቲካ ነው። ምነግር ስልጣኔ ሊያጠፉ እየመጡ ነው፣ ክርስቲያኑን ሊያጠፉ እየመጡ ነው እያልኩ እኮ ነው። ይሄ እኮ በነግራኛ አምር ጊዜ ታይቷል። ይህ እኮ በአልቃይዳ ታይቷል። በህዝቡ ምናምን ምትለው እኮ እነሱ ናቸው። አውሮፕላን እኮ አቃጥሎ አጥፍቶ የሚጠፋ እኮ ሌላ ማን መሰለ? ንጹህ ስላም መሰለ? አክራሪው ስላም እኮ እንዲሁም በእስራኤሎች ላይ የተጋረጠው የተባለው በዚያ ጥናት መሰረት በሆሎኮስት ካጋጠማቸው አሁን ያጋጠማቸው እስራኤሎችን የከፋ ነው የተባለው። ሙስሊም ብራዘርሁድ እስራኤልን ካላጠፋ አይተኛም። እስራኤልን ማንደድ አለበት፣ እስራኤልን ማጥፋት አለበት። እሱ በእሱ አሳሰብ ሙስሊም ብራዘርሁድ የምትለው ሀማስ፣ ህዝቦላ ምናምን የምትለው አልቃይድ አልሻባብ የምትለው በኳራ የምትለው አፍሪካን በሙሉ መያዝ ይፈልጋል። በሸሪ ህግ ማስተዳደር ይፈልጋል። ክርስቲያን የተባለው ሁሉ አንገቱ ቆርጦ ማጥፋት ይፈልጋል። ዓለምን ለሱ መሰልቀት ይፈልጋል። አሁን ከሆሎኮስቱ በላይ እስራኤሎች የሙስሊም ብራዘር ውድን በመፍራት ከፍተኛ ዝግጅት እየተደረገ ነው። ለማየት ያውቃቸው አሜሪካ የሚፈጠረውን በቅርብ ቀን ለንደን ተዋት። የፈረሰች ከተማ ሆናለች። በሴቶች ላይ የሚያደርሱት ጥቃት በፈረንሳይ ፓሪስ ከሁለት ሺህ ዘጠኝ አንስቶ ወደ አምሳ አምስት ፐርሰንት አሻቅቧል። ተመልከቱ በለንደን የሙስሊም ብራዘርሁድ አካባቢዎች ሴቶች እስከ ሞት የሚደርስ አደጋ ጥቃት አድርሰውባቸዋል። በራሳቻቸው ሴቶች ላይ እኮ ጥቃት ተፈጽሞባቸዋል። በሸሪያ ዞኖች አካባቢ ከፍተኛ የሰው ማጥፋት፣ አካል ማጉደል ጥቃት እየተፈጸመ ነው። አደጋ ላይ ናቸው። ሴቶችን ከስራና ከትምህርት ቤት የማግለሉ ስራ ተጠናክሮ ቀጥሏል። በተወሰኑ ዞኖች ስራ አጥነት ምን ሆነ? በለንደን ሰማንያ ፐርሰንት ታሻቅማል። ተመልከት። አክራሪ እስላም ሲኖር ስራ የለም። አክራሪ እስላም ሲኖር ቡና መውቀት ይበዛል። አክራሪ እስላም ሲኖር ስኳር በሽታ ይበዛል። አክራሪ እስላም ሲኖር ቴክኖሎጂ የለም። አክራሪ እስላም ሲኖር ህንፃዎች ይወድማሉ። አክራሪ እስላም ሲኖር ምግብ የለም። መንገድ ይፈርሳል። መኪና ይቃጠላል። ቤተክርስቲያን ይቃጠላል። መስጊድ ይቃጠላል። በቃ አክራሪ ዝም ብሎ ነው፣ መስጊድም ያቃጥላል። የእነሱን አመለካከት የማይከተለው ሙስሊም ያጠፉታል። ሰው መግደል አጢአት አይደለም ተብሏል። መሐመድ የጻፈው መጽሐፍ በቀጥታ ሰውን ግደል፣ ክርስቲያን መሆን ካልቻለ ጨፍጭፈው ነበር ቁላለ ይሄ እኮ በኩራት በእንግሊዘኛ ወጥተው ሼኮች እየነገሩን እኮ እዚህ ሀገርም ህንድ ሀገርም ለንደንም ኒውዮርክም ኢትዮጵያ መግደል አለብን እያሉ ሀቁ ይሄ ነው። በኃይልና በግድ ሴቶችን እየደፈሩ መቀጠል የእለት ከእለት እንቅስቃሴያቸው ሆኗል። ከአሜሪካ ግዛቶች አንዱ የሆነው ቴክሳስ የሼሪያ ህግ በቴክሳስ ውስጥ እንደማይሰራ እንደማይተገበር ጋበርነሩ ፈርሞበታል። ቴክሳስ እኛ ጋ ይሰራል፣ አፍን ሸሪያ ብለህ ብከፍት ጥይት ነው የሚገባብን፣ ግንባርህ ላይ ነው የሚሰካብን፣ አንገት ክን ነው በሰከንድ የሚቆረጠው ትእዛዝ ሰጥቷል ጋበርነሩ። ሸሪያ አስፋፋለሁ የሚል እስላም አ ሲል በአፉ ላይ ጥይት አስገባበት ነው። አሁን ሰሞኑን ጸጥ ብሎ ትናንትና አንዱ አፉ ሲከፍት በአናቱ ዘግዝቀው ነው። እንዴት ይዘውት እንዲሄዱ ብታዩ ሌላው እስላም ራሱ ምንም አልጠይቅ ውሰዱት ነው የተባለ። እኛ ቴክኖሎጂ የምንፈልጋሉ ደስ የሚሉ ሙስሊሞች ወጣቶች፣ ነጭ የለበሱ ይሄ አክራሪ ነው እኛን አይመለከትም፣ ግደሉት ነው ያ ሸሪያ ጋር አይሰራም። እኛ አገራችን ሰርችቶን ፓኪስታን አገራችን ሰርትኖት ምንድነው አይራን ኢራን የምትለው ፓልስቲኒያን ወይም ፍልስጤን የምትለው የመጣነን አሉ። ትናንትና ብታዩት ትልቅ እኮ ነው ቀለም ቀብቶ ሸሪያ ያስፋፋል፣ ክርስቲያንን ገለለናል። እዚህ ከተማ ቁም የት መጣ አይባልም። ይሄ የፖሊስ እኮ አደለ፣ የስቴቱ ትሩፐሮች፣ የስቴቱ ጦር ወታደር ማለት ነው። በሄሊኮፍተር የት እንደመጣ አይታወቅም። ተሰብሳቢውን በሙሉ ጠቅ ጠቅ ጠቅ አድርጎ ኤፍ ቢ አይ ምናምን የለበሱ ከየት እንደመጡ አይታወቅም። በጭነት መኪና እንዳል ጠርጎ ሰውየውን አንጠልጥሎ ዘግዝቀው ዘግዝቀው ልብሱን ከዳደው ዘግዝቀው እነዚህ ይዘውት ሄዱ። ግን ያሉት ነው ያሉ። ከዚህ በኋላ ቴክሳስ ግዛት ውስጥ ሸሪያ ምናምን የሚል አፍ ከተሰማ በጥይት መታል። ይሄ ክርስቲያን ሀገር ነው፣ ባይዞ አሜሪካ ኢዝ ክርስቲያን ካንትሪ ባይዞ። አፈን ከፍት እኛ ላይ ክፈት። እዚያ አማራውን እያሳደር ክረደው እዚያችን ትታረዳለ እዚህ አይለቅም። ለአጭን አዝረብርበህ እስከምትሞች ጀርመን እያደረጉ ነው። አሁን ጀርመኖች ምን እያደረጉ ነው? አደገኞች ናቸው። ይይዟቸውና ምንድን ነው የሚወጓቸው? ቂጣቸውን የሚወጓቸው የሚገርማችሁ፣ በሶስት ወር ውስጥ ለሀጫቸው ተዝረብርቦ ራሳቸው ይሞታሉ። ቂጣቸውን ነው የሚወጓቸው። ውሸታቸውን ነው ፍርድ ቤቱ ሲፈርድባቸው እዚያ ሲሄዱ እንጀራ እየበላን እንዲከተል ጀርመን ጣጣ የለም። ጀርመኖች ይወጓቸው ቅጣል አስረኛ ቂጡ ይወጉታል። እዚህ አይቀልቡም። ልክ ሶስት ወር ውስጥ ይጠናቀቃል። አስክሬኑ የት እንዳለ አይነገርም። ታስሯዋል ነው የሚባለው። ይሸኙታል። አሜሪካም ያንም መጀመሯ አይቀርም። ምክንያቱም በጣም በሚሊዮኖች ገብተው እየጠገቡ ሲናገሩ ብሰሟቸው ጥጋባቸው መቸለታ ነው። ወይን ከፍታለሁ፣ አልከፍትም። እስላም ምግብ ቤት መብት ነው በዚህ ሀገር በዚህ ሀገር

ምግቡ እዚህ ይበላሽ። የምናፈቀው ነገር የለም። ናውጣ ተባለ ውጣ። እዚህ ሀገር ህግ ላይ እንደዚህ አይሰራ፣ መብቱ ነው። እኛ ሀገር ላይ መጠህ አልኮል አጠጣም ብለ በሀገራችን ላይ አትከለክለውም። አንድ የአሜሪካ ዜጋ ተባለ እየነገድ መብቱ ነው። ይዞ ገብቶ ሰርቪስ ቻርጅ ማለት ይችላል አሉት። ብትፈልግ ሀያ ዶላ ፈልግ መቶ አንድ ሺህ መጠኝ ትችላል። ያንን ግን አልከፍልም ብሎ ማስወጣት ይችላል። አሁን ያ ጅላጅል ነው እንጂ አውቀ እዚህ መጠጣ ከፈለጋችሁ አንድ ሺ ዶላር ነው ቢል ማንም አይጠጣማ። አንድ ግላስ ወይን ለመጠጣት ማንም ሰው አንድ ሺ አይከፍልም፣ ጥሎ ይወጣል። ያ ግን ይህ የእስላሞች ቤት ነው ውጣ፣ ምናምን ምናምን አለው። ነጭ ቁጭ ብለን እኮ ውጣ ብላ ምናምን አለ። ባለቤት እኮ ነው። ጥጋብ እኮ ነው። ብር አለ፣ ሰብስቧል። ምን አልከኝ? ወይን ልጠጣ ነው የገባውታ። ምግብ በላለ አንስቷል። ቡፌ ቡፌት ይሸጣሉ። ወይን ጠጣለ አለ አትከፍትም ትከፍታለህ አትከፍትም ትከፍታለህ ከነጭ ጋር መሳፈት ጥቅሙ ምንድን ነው? ጀርባን መላላጥ። ቤቱ ተዘጋ። ኮምፕሊትሊ እስካሁን አልተከፈተ፣ አይከፈትም። አሁን አንዳንድ ቤት ስትሄዱ እዚህ ከተማ፣ አይ እኛ እስላሞች ይላሉ፣ ግን ጠንከር ብለህ አልኮል ትጠጣለህ አይከለክልም። አይከለክለ መጠጣት ትፈልጋለህ፣ የራሴ ነው ብለህ ብከፍታውም እና ፖሊስ ቢመጣ ጭቅጭቅ ቢነሳ ቤቱ ነው የሚዘጋው ህጉ አይፈቅድም። ማንም ሰው የራሱን መጠጥ ይዞ ከፍቶ መጠጣት ይችላል። ስለዚህ በኒውዮርክ የተመረጠው ሜሄርን አይታቸዋል። ከፍተኛ ተቃውሞ ተነስቶበታል። በአንዳንድ ከተሞች እያያቸው ነው። ማጉያ ይዘው አላሁ አክብር እያሉ አሁን መቸለት ዛሬ አይታቸዋል። እያስጮሁ ማይክሮፎን ምንድን ነው የአዲሱ የሶማሌው የተባለው ልጅ እዚያ ሰፈር አካባቢ አይታቸዋል። አላሁ አክብር ምናምን ሲሉ ነጯ ጸባን ስታ ቃውጢ ቃውጢ ፖሊስ መጥቶ ተተኩሶ ምናምን ብዙ ሰው ተገሏል። ቫዮሌሽን ቀጥሏል ነው ምላቸው። የእኛም ግድያ ከዚህ የተለየ አይደለም። ስለዚህ ይሄ የነገርኳቸው በሙሉ እውነት ነው። ወደ ኢትዮጵያ ስንመለስስ የሙሐመድን አስተምሮ የሚቃረኑ ወሃቢ ምናምን ምናምን የሚባሉ አክራሪዎች